ለጠንተ ማርያም ጤና አስጥልኝ። እንደምነው አላችሁ? ይህ የአድባር 679 ነው። 679 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ ቁጥር አለው። ስለዚህ ለዛሬ ይዤላችሁ የቀረብኩት በዚህ ሳምንት ያለው ስለ ቅድስት ማርያም ቤዛዊት ዓለም ተብሎ ለምን ቤዛዊት አትባልም በሚለው ክርክር ብዙ ክርክሮች ተነስተዋል። ብዙ መልሶች ተሰጥቷል። በጣም ታዋቂና አስተማሪ ሆነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ እውቅና ያላቸው ምን አሉ ለሚለው ትንሽዬ ቪዲዮ አስቀምጫ ያላችኋለሁ። እቺኛዋ ምንድን ነው የምትለው የሚለውን አብረን እንሰማለን። ክቡር ፕሮፌሰር ዶክተር ዘበነ ለማ በዚህ ሰዓት በጣም ጥሩና አስተዋቂነትን ያለው ከመጽሐፍ አጣቅሰው የሚመልሱት መልስ እንሰማለን። ስለዚህ ወደ ዝግጅት ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ፣ ደመናፍሳ ቀረኖ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይህን አልተጻፈም። ቤዛዊት ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው። እኔ ጌታ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራ፣ ቤዛዊት ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችልም? ይችላሉ። እንዴት ቤዛ ምንድነው? አይደለም ፍጡራን ቤዛ ተብሎ እቃ ቤዛ ተብሎ ይጠራል ነገራችን ላይ? ቅድም ያልኳችሁ ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ፍጡራን አብርሃም ቤዛ መባል ይችላሉ? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራን ነው የተሰቀለው ብለን አናቅም። አታታሉ ህዝቡንም አታወና ብዱት ብሎ የሚያውቅ የለም ግን በምን መንገድ ነው የሚለውን ደግሞ። ማወቅና መረዳት እጅግ ትልቅ ነገር ነው ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው ሙሴን ቤዛ ፈራጅ አድርጎ ሾሞታል ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልክቶ ለእኛ ለሁላችን ለምእመናን ደግሞ መገረፍ ሲገባን ተገርፎ መሞት ሲገባን ሞቶ የእኛን መከራ ወስዶ በቀራሚ አደባባይ ላይ ተሰቅሎ ቤዛ መድኃኒት የሆነ ደግሞ ከመርገመ ስጋ ከመርገመ ነፍስ የዳነው በኢየሱስ ክርስቶስ ነው። በሌላ በማንም አልዳነም። ይሄ ቤዛነት ነው። ኢየሱስ መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው መልካም ማርያም፣ መልካም ኢየሱስ ደግሞ የሚል ሰው የቤተክርስቲያን ሚስጥር የሚያቅሰው እመቤታችን ቤዛዊ ዓለም አትባልም ብሎ ካስተማረ ድፍረት ነው። አሁን መስቀል ቤዛ ነን ብለን ስንል መስቀል ራሱ ተሰቀለ ማለት አይደለም። መስቀል ግን ለእኛ ቤዛ ሆነ ስንል ምን ሆነ? ዋጋ ሆነ፣ ምክንያተ ድሂን ሆነ። ኢየሱስ መስቀል ላይ ተሰቅሎ ደሙን አፍሶ አዳነን። ስለዚህ መስቀልን እንወደዋለን፣ መስቀልን እናከብረዋለን። መስቀል ቤዛችን እንለዋለን፣ መስቀል ኃይላችን እንለዋለን፣ መስቀል የነፍሳችን መዳኛ ሁሉ እኮ እንለዋለን። ኦርቶዶክስ ይሄ ነው። ተዋህዶ ይሄ ነው። ስለዚህ በዚህ መልክ ድንግል ማርያምን ቤዛዊት ዓለም ማለት አይቻልም የሚል ትምህርት በእውነት እንዲህ አይነት ትምህርት የሰጠ ሰው ሊታረምና ይቅርታ ሊልም የሚገባው ይመስለኛል። ታዲያም ቤታችን ከሰው ሁሉ ወገን ተለይታ ምክንያት ድህን ስትሆን ቤዛዊት ዓለም እንላታለን። እንደሷ ያለኮ ማንም ስለሌለ ነው። ቤዛዊት ዓለም ደሞ ምናተሷ በተለየ መልክ ያችሁ ስለ እኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊት ዓለምና፣ ስለ እኛ ቆሸሽን አደፍን ንጽህት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽህና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁኝ። የእመቤታችን ንጽህና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል። ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ፣ እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም አላት እኮ። ቤዛ ናት እመቤታችን። ልበ አምላክ ዳዊት በመዝሙር በረከቱ ይደርብንና መዝሙር 44 ላይ የሚናገረው ቃል ምንድን ነው? እስመፈተወ ንጉሥ ሥነኪ ይላታል እኮ፣ ንጉሥ ውበትሽን ወደደ። ቤዛ የሆነችው ለእኛ እሷ ናት። ተመልከቱ ቤዛዊተ ዓለም ስንላት እመቤታችን ምክንያተ ድኅነት መሆኗን አማላጅ መሆኗል በእኛ ፈንታ ንጹሕ ሆና የተገኘች የእኛ መመኪያ ምንላት መላእክት እህታችን የሚሏት እህቶ ሙለ መላእክት ነቢያት ትንቢታችን የሚሏት ትንቢቶ ሙለ ነቢያት ሐዋርያት ሞገሳቸው ስብከታቸው ለሞገሰ ስብከቶ ሙለ ሐዋርያት እሞ ሙለ ሰማይት የተባለች የሰማይታት እናት የተባለች የኔና የእናንተ ሁሉ እናት እመቤታችን ቤዛዊተ ሁሉ ዓለም ትባላለች። አንዳንድ ጊዜ ተማር ነበላችሁ። ከእነዛ ከእናቶቻችን እንኳን ከሚያውቁት አንሳችሁ እንዳትገኙ ጥንቃቄ ያስፈልጋል። እንዲሁ ዝም ብሎ የሚባል ነገር የለም። ቤተ ክርስቲያናችን ጥርት ያለ ጥንቅቅ ያለ ትምህርት አላት። ስለዚህ ኢየሱስ ብቻ ነው ቤዛ የሚባለው ድንግል ማርያም አትባልም የሚል አስተምሮ ቢኖር አይ፣ ሌላ ቀርቶ ጫማም ተብሏል። በግም ተብሏል። ጋሻም ተብሏል።